አሰላሙ አሌይኩም ዋራህመቱላ በረካቱ ውድ የተከበራችሁ የቻናል ቤተሰቦች በ ያላችሁበት ያለ ሰላምና ዝነት አይለያችሁ። ዛሬም በአዲስ ቪዲዮ መጥቻለሁኝ። ያው በጣም ሙዳት ጓደኛ አለችኝ። አንዳንዴ ወሳኝ ጓደኛ ያስፈልጋል። በህይወታችሁ ውስጥ ችግራችሁን የምታካፍሉት የሚረዳችሁ ሰው ያስፈልጋችኋል። ብዙ ጊዜ በእርግጥ ጓደኛም ጓደኛ ስንል አንዳንዴ ጠልፈው የሚጥሉ ጓደኞችም አሉ። እንደ በዛው መልክ ደግሞ የእናንተን ለውጥ የእናንተን እድገድ የሚፈልጉ ጓደኛም አለ። ጓደኛ በስንት ይከፈላል ነው የሚባለው። ሲከፈሉት፣ እናንተ እንግዲህ ከፋፍሉት እና በጣም የምወዳድ ጓደኛ የችግሬን የምትረዳኝ ችግሯን የምረዳት እና እኔ እስከ ዛሬ ጓደኛ አይወጣልኝም ነበረ። እሷ ወታልኛለች። እንግዲህ ዛሬ እዚህ ቦታ ቀጥሪያት አለኝ፣ ትመጣለች። አሁን ያው እስከ ትመጣ ቪዲዮ በርግጥ ለቪዲዮ አዲስ ናት። በቪዲዮ ገብታ አታቅም፣ ቪዲዮ እንደምቀርጽ አታቅም። በነገራችን ላይ ለምን ዛሬ ዝም ብዬ ነው እንትን ያልኩት እሷ የሱ እሷን ማለት ፍቃደኛ ከሆነች ነው የሚለቀቀው ቪዲዮ ማለት ነው። ፍቃደኛ ካልሆነች አለቀውም። ለምን ያው አንድን ሰው ቪዲዮ ስትቀርጹት የግድ እንትን ማለት አለብን ማለት ፍቃዱን መጠየቅ አለብን። ፍቃዱን ጠይቀን ከቀረጽን በኋላ ራሱ ለምሳሌ ብዙ ፕራንኮች ይሰራሉ ምናምን፣ ግን ከቀረጽን በኋላ ጠይቀን አስፈቅደን ያንን ሰው ነው መልቀቅ ያለብን እና ጓደኛዬ እየመጣች ነው አይቻታለሁ። እያየዋት ነው። ቪዲዮ ደበቅ በል ካሜራማን፣ ትንሽ እንዳታይ ማለት ነው። እና እየመጣች ነው፣ እያየዋት ነው። ከዛ ስትመጣና እንግዲህ ያለውን ነገር ከአረብ ሀገር፣ በቅርቡ ነው የመጣችው በነገራችን ላይ። ወይ እንዴት ነሽ? እንኳን ደህና መጣሽ። ደህና ነሽ? በሰላም ገባሽ? እንዴ በሰላም መጣሽ? በአላህ እንዴት ነሽ? ይላል እንግዲህ፣ አረብ ሀገር ስንሆን ስንኖር ማለት ነው ማለት አረብ ሀገር ስንኖር የሚናፍቀን ይሄ ነው፣ ይሄ ቦታ ነው ምናምን በጣም የሚናፍቀናል። እና እንዴት ናላነ ከአረብ ሀገር መተሽን በቃ ቆየብሻ ፍርሰት ቆየ። በሰላም መጣሽ። እንዴት ነበር አረብ ሀገር ቆይታ ቆይታሽ? እንዴት ነበር? አሪፍ ነበር። ያው ሳውዲ ነበር የምትሰራው። በጣም ደስ ይላል። እንዴት ነበሩ አረቦች? አሪፍ ነበር ወይ? ጥሩ ናቸው ንበር። እና እንለፋቸው እንግዲህ። ያው እንግዲህ ችግራችንን አራግፈን መጥተናል። እንግዲህ ጥሩ መሆን ጥሩ መሆኑ መጥፎ ችግሮቻችንን አቅለን መጣናል። ጥሩነታቸው ነው በቃ ሁሉንም በሰላም ያገኘሽ ቤተሰብ ማለት ከዛ ከመጣሽ ቆየሽ ቅርብ ነው

እንዴት አያሽው፣ ሳዑዲን እና ኢትዮጵያ? አረ በጣም ማን እንዳገር ማን እንዳገር ኢትዮጵያ በጣም ታምራለች እኮ ማን እንዳገር እሱማ። እና ቆይታ እንዴት ነበር? ስንት አመት ሰራሽ? ቆይ ቆይ፣ ቅርብ ጊዜ። አረ ለይሽው፣ ቆይ ቅርብ ቅርብ ጊዜ የሸኘሁሽ ቅርብ ነው። ሸኘሽኛ? ማን ይሄ ሁለት አመት ሞላኝ፣ እዛ ሀገር ቅድም አመት እየተቆጠረ ስለነበረ ያው በቃ ስራም ሲበዛም ጊዜ ማዳም አሰቃኩኝና በጊዜው ፍቅር ነበር ያው በቃ የአንድ ወር ፍቃድ አውጥቼ መጣሁ። እንደ እንዴት ነው ማዘር፣ ቤተሰብ ሁሉ ሁሉ ሰላም ነው። ብታይ ሁሉ አድጎ የጠበቀኝ እኔ በጣም እንትን ብሎኛል። አሁን ለመመለስ እያሰብኩኝ እንዴ፣ ሀገር ሀገር ዱባይ ይሻላል ይባላል። ማንኛውም ሀገር እኮ እንደን ትንሽ ነው አል ለምን ሰዎቹ ከገጠሙች ነው እንጂ ጥሩ ሰው ከገጠመች ነው እንጂ ማንኛውም ሀገር ብትሄጂ የሰው ሀገር ነው። የትኛውም የእናትሽ ልጅ አይደለም የምትቀበልሽ፣ የትኛውም ሀገር ላይ ማለት ነው። ጥሩ ሰዎች ከሆኑ ለአንቺ ያ በቂ ነው። መጥፎም ሰዎች ከገጠሙሽ፣ ግዴታሽ ኮንትራትሽ፣ ሁለት አመትሽ ጨርሰሽ የመምጣት ግዴታ ያለብሽ በርግጥ ከከበደን ደግሞ ግዴታም የለብንም። እኔን ታውቂያለሽ፣ ስንት ስንት ነው ሰርቼ የመጣሁት እኔ ራሱ በጣም አንቺ ስንት ጊዜ ሰራሽ? በጣም ስለከበደኝ የመጣሁት እቺው፣ ማለት አይደል ስራ ይበዛ ነበር ማለት ነው። ቢስሚላህ የሰው ልጅ እኮ እንቅልፍ ራሱ ረፍት ራሱ ይፈቀድለት ቢባል ከስምንት ሰዓት እስከ ሰባት ሰዓት ነው። ሰባት ሰዓት የስምንት ሰዓት የሰባት ሰዓት እንቅልፍ ያገኘ ነው የሚባለው ረፍት ማለት ነው። እኔ ያ ያየው ነው የሚያምነው አሁን አንቺ ስላየሽው ትረጅኛለሽ። እኔ ማለት ያየው ነው የሚረዳው ሰው ሲናገር ነው ያላ ምንም ነበር። አቲ አይተሽ አየሽው፣ ሂጂ አየውትኝ ስራው ምንም ነጻነት የለም ያው እንግዲህ ነፃነቱ አገር እንጂ በሰው ሀገር፣ ነጻነት እኮ ነው የሚል ማን እንደ ኢትዮጵያ ኢትዮጵያችን የምታምር የሀገራችን ስደት እየሄድ እንዴት አየሽ ሽ ኢትዮጵያ አረ ኢትዮጵያ በጣም አሪፍ ነው፣ ዳመና ነው በዛ ላይ ፀሐይ ለ አረንጓዴ ያምራል። ከመጣሽ በኋላ ምን ገጠምሽ? ያው ምንም አዲስ ነገር እንደዚህ አረንጓዴ ውሸት ምናምን ያው በዓሉት አሳለፈ በዓል አሳልፈሻ ነ አሳልፍ ያለ በዓል አሳልፍ ያለ ደስ የሚል በዓሉት ነው ና ምን አዲስ ነገር አለ የትዳር ህይወት ያው የትዳር ህይወት ገና ጅምር ላይ ነን። እንግዲህ ልትገቢበት ነው ገና ልንገባበት ነው ልቲ ነው ማለት ነው ሀይል እንል ነው። አይ እንግዲህ ጥሩ ነው። መልካም የትዳር ህይወት በዚህ ዘመን ልበልሽ ወይስ ትቆያለሽ? እን አላህ ካስተካክለው ምን አለ በዚህ ዘመን ቢሆን ትዳር ማለት እኮ ትልቅ ጸጋ ነው። ጸጋ ነው። ከላይ ከተሰጠን ከላይ ከተሰጠን ጸጋ ነው። መልካም ትዳር ያው ሴት ልጅ ደግሞ የሚያስከብራት ትዳር ነው ይላሉ፣ እንግዲህ እናቶች ማለት ነው። በጣም ነው ትልት፣ የሚያስከብራት ጎጆዋ ነው፣ ጎጆዋ ነው። እኔ ግን አልመሰጠኝም። እንዴት? እንጃ። በጣም አልገባሽም፣ ሊሆን ይችላል። አንቺ የገባሽ ትመስያለሽ። አሁን እኔ ገና ጀመርኩ ብታይ፣ ገና አልተገናኘሁም። ዝም ብዬ ነው አሁን የትዳር እንትኑ እኔ በትንሹም ቢሆን ቀምሾ አለው ግን ያን ያህል አሁን ላይ አያሳስበኝም። እሱ ከባድ ነው አይደል? እኔ ለአስፈራራሽ ፈልጌ አለም አስፈራ ቀማሹ ይዩ አላስፈራራሽም። ግን መልካም፣ ጥሩ ሰዎች፣ ጥሩ ወንድ ከተገኘ ጥሩ ባል ከተገኘ ለአንቺ የሚያስብ አንቺ የምታስብለት ሚያዝንልሽ በቃ መረዳዳት አለ እርስ በርስ ሼር መደራረግ አለ አለ እንደዚያ አይነት ሰው አይገኝም። አሁን ላይ ከተገኘ በጣም እሰየው አሪፍ ነው። ማንም ዓይኑን አያሽ ማለት አንቺ በሴትነትሽ ሚያከብርሽ ሴት ስለሆንሽ ሚያከብርሽ ቦታ የሚሰጥሽ። አሁን አሁን ላይ ያሉ ወንዶች ያው፣ ይቅርታ አገን ችግር የለም ያው፣ ብዙ ወንዶች እኩል አይደለም። እኛም ከወንድ የተፈጠርነው አባት አለን፣ ወንድም አለን፣ ወንድሞች አሉን ግን አንዳንዴ ድንበር የሚያልፍ ወንዶች አሉ። ለዛ ነው ልክ ነሽ። ሁሉም አንድ አይደለም፣ ሁሉም አንድ አይደለም። ያንን ወንድ ይስጠን ነው ማለት ነው። አሜን በይ አሜን። እና ምን አዲስ ነው? መቼ ልጠብቅሽ አሁን? በቅርብ ቢሆን ደስ ይላል። ሞሪያስ ኩሽኮነ አረ ችግር የለም። ምን ችግር አለ? እኔ እና አንቺ ከተገናኘን በጣም ቆይተናል። እኔ በጣም ነው የናፈቅሽኝ። እኔ ራሱ በጣም ነው የናፈቅሽኝ። በጣም ነው የናፈቅሽኝ። እኔ በነገራችን ላይ ስልክሽን ሁላ አፈላልጌ ምናምን ነበረ፣ ግን አልሆነልን ለመገናኘት። ልክ ነሽ። እንግዲህ ያው ኢትዮጵያ አለያይታን፣ ኢትዮጵያ ደግሞ አገናኘችን ማለት ነው። በጣም አሪፍ ነገር፣ በጣም ይገርማል። እኔ እራሱ ራሱ እዛ ስልክ ምናምን አትይዥም ብለውኝ በቃ በጊዜው ትላላ። እዚህ ከመጣ በኋላ ማለት ነው። እዛ ከለከሉሽ ጭራሽ? እኮ እንደዛ ቢስሚላ እንደዛ ነው የተባልኩት እኔ ብዙ ችግር አለ። በጣም ነበር የጨነቀኝ። ብቻ አልሀምድሊላሂ እዚህ ስላገኘሁሽ በጣም ደስ ብሎኛል፣ በጣም ደስ ብሎኛል። ግን ያው በፍቃድሽ የሆነ ያስፈቅድሽ ነገር አለ። ቪዲዮ እየቀረጽኩኝ ነው፣ ይቀርታ አድርግልኝና አየዋውዋ ካሜራውን ላይ የመጀመሪያው ችግር የለም። እና ሰላም ባያቸው ቤተሰቦችን እንግዲህ፣ የምታወሪያቸው የምትጠይቂያቸው፣ እኔን የምትጠይቅኝ ነገር ካለ ለምሳሌ ለምሳሌ ለአረብ ሀገር ሴቶች ለመዳም ቅመሞች መጀመሪያ ሰላም ባያቸው። ሰላም ያሚ ጓደኛ ነኝ። እንዴት ናችሁ? እንዴት አደረሳችሁ። ሰላም ናቸው። በጥሩ ነው የመጣሁት። አረብ ሀገር ነበርኩኝ። እና ዛሬ ካሚ ለመገናኘት ቀጠሮ አድርጌ የነበረ በተባባልነው መሰረት፣ ያው እንግዲህ ቀጠሮ አክባሪ ናት። በነገራችን ላይ ቶሎ ነው የደረሰችው። በጣም ከሳ ለመገናኘት በጣም ጉጉት ነበረኝ። ገዛ ነው እና ቀጠሮ አክባሪ ናት፣ ቶሎ ደርሳለች። አንዳንድ ሰዎች ደግሞ ቀጠሩ የማያከብሩ አሉ። እናንተም ደግሞ ሰዓታችሁን ጠብቃችሁ ሴትን ልጅ በተለይ እንትን አትበሉ እላችኋለሁ። እና የአረብ ሀገር ቆይታዋን እንግዲህ እንትን ብላናለች፣ ብዙ መከራ ይኖራል። በእርግጥ አረብ ሀገር ብዙ ስቃዮች ይኖራሉ። ያንን ተቋቁማችሁ እዚህ ቤተሰብ የምትረዱ እህቶቼ እንግዲህ አላህ ብርታቱን ይስጣችሁ፣ ጥንካሬውን ይስጣችሁ። ስልክም ተከልክላ ይኸው ሁለት አመት ሊሞላሽ ነበር። አረ ሁለታሁለታ በዛ ሀገር እኮ ሞልቶኛል። በቀን ማታ ለእኔ ህዳር ነው የሚሞላኝ ነበር በዛ ሀገር ግን ሞልቶኛል። እና ያለ ስልክ ሁለት ዓመት መስራት ማለት በጣም ከባድ ነው። ለእኛ ማለት አሁን የውስጣችንን እንትን የውስጣችንን ስሜታችንን እንትን የሚለን አንድ ስልካችን ነው በቃ። የውስጣችን የምንተንክ ጓደኛ አግኝተን ካላወራን በስልክ ቤተሰብ ደግሞ እናት አባት በቪዲዮ ካላየን ቤተሰብ ካላወራን ምንም ስራ አይሰራለንም ማለት ነው እና ይሄንን ተቋቁማ ሁለት አመት ቀላል አይደለም። ሁለት አመት ቀርቶ አመት ከምናምን ራሱ ቢሆን ቀላል አይደለም። ስልክ እናቴን ያላወራሁበት እኔ አልሰራም ነበረ፣ እንዳንቺ ሆን አልሰራም ነበረ። አንዴ ከሀገር ከወጣሁ በኋላ መጠንከር ነው ያለብኝ፣ ግድ ነው እሱማ። በጣም ማለት ሁኔታው እንትን ይላል። የሆነ ሁኔታሽ በጣም ነው የረበሸኝ በጊዜው ያለውን ነገር አውቄያለሁ፣ እኔም ተነግሮኛል። ግን በጣም ስጨነቅ ነበረ እኔ ራሱ የሆነ ሰው ውስጤ ካስገባሁት በነገራችን ላይ ለዛ ሰው ከራሴ በላይ ነው የሚጨነቅለትና በጣም ሳስብ ነበር ስላንቺ። እና እኔ በሰላም እችልኝ ኢትዮጵያ ገብታ ኢትዮጵያ ትገባለች ብዬ በጣም ነበረ እያስብኩ የነበረው ስላንቺ። ግን አላህ ደግሞ ያው ሀገራችን አስገብቶ አገናኘን ማለት ነው። የአረብ ሀገር ስቃይ አያልቅም፣ በጣም መከራዎች ይበዛሉ። ምን ይሳለታል ሁሉ ያበጃል እንጂ አለ ሁሉንም ነገር ገሪ ያደርግልን እንጂ በጣም ከባድ ነው። በተለይ ሳውዲ ለኔ

በተለይ አረብ ሀገር ያሉ እህቶቼ ስለ አረብ ሀገር ሲወራ የሆነ ሆዳቸው በጣም እንትን ይላቸዋል። አጠይቃ ልክ ነው ማለት ያው አረብን ሀገር ያየው ሰው ነው ስለ አረብ ሀገር እንትን የሚለው ልክ ነሽ። ያው አረብ ሀገር ያላዩት አያውቁም። ያላየ የሆነች ልጅ ማለት ነው እንዴት እንዲተንከባልዬ እንኳን አረብ ሀገር ልግባ አለች ነት ከገባች በኋላ ግን ማለት ነው አረብ ሀገር የሚባለው ይሄ ነው አለች። ልክ እዚያ ለምን ጉሊት ቸርችር የለም አንኖርም አለች ወላሂ፣ በጣም ማለት የመጀመሪያ እንትኗን በጣም ስለማቅ ካልወጣው ብላ ያለች ልጅ ዛሬ ግን እዛ ሄደ ስታየው እንደዛ ትትል። መልካም ሰዎች ቢገጥሙሽ ነው ቢገጥሙሽ ነው እንጂ አረባ ሀገር እንትል። ስለ አረባ ሀገር በጣም ደጋገምንባቸው። አረ በጣም በጣም ያው እኔ ያው አረባ ሀገር ያው ከምንም በላይ ያው በቃ በስልክ በጣም ትበድለኝ ነበረ። ስልክ ቤተሰብ እንደልብ አላገኝም ነበር

ትንፋሽ እንትን አይገባ። እሺ በቃ እሺ። ማን ደፍረኛ? አቅም፣ ሁሉ ነገር የኔ ነው። አይ እዚህ ችግር የለም ምንም ነገር